ገና ለትውልዱ የሚያደርገውን አስተዋጽኦ በተለይም ደግሞ በዚህ ዘመን የተነሳችው እህታችን የትምወርቅ ሙላት የምታደርገውን እንቅስቃሴ ለማሳየት ነው። እንግዲህ አሁን ያያችኋቸው እዚህ ጋር ቁጭ ብሎ የነበሩ እህቶቻችን ወንድሞቻችን መዝሙር ሲያጠኑ፣ በዚህ በተለይ ደግሞ በክረምት ወራት በዚህ ፈረንጅም ሀገር የሚኖሩ ሰዎች ልክ በእነሱ ዊንተር ሲሆን ልጆቻቸውን እየላኩ ወደ ዘማሪት የትምወርቅ ሙላት ጋራ እንዲማሩ ያደርጋሉ እና በሴት አቅሟ በጣም ብዙ ስራዎችን እየሰራች እየለፋች እንደሆነ እናውቃለን። እንግዲህ ያው በመጀመሪያ ጊዜ በገናን የደረደሩት ሁላችሁ እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ አራት ቁጥር 19 ጀምሮ የተጠቀሰ ነው። እንግዲህ እስከ ዛሬ ድረስ ረጅም በሆነ አገልግሎት በገናችን ዛሬ ድረስ እንደደረሰ ለማየት እንችላለን። እኔ ጥቂት ነገሮችን ነው ላነሳ የምፈልገው ስለ በገና አንዳንድ ነጥቦችን ለማስታወስ ነው። ከዚያ በኋላ የ ዘ ሮል ኦፍ ዊሜን ኢን ኦርቶዶክስ ቸርች የሚለው ነገር ትንሽ መታየት ያለበት ይመስለኛል ምክንያቱም ዘማሪት የትሞርቅ ሙላት በዚህ በሴት አቅሟ ደሞዝም ሳይከፈላት ከራሷ ሀሳቡን አመንጨታ ልጆችን የምታስተምርበት ነገር እንደው ሴቶች በኦርቶዶክሳዊት ቤተ ክርስቲያን ያላቸውን ሚና ከማሳየት አንፃር ያለው ሱታፊ ምንድን የሚለውን ነገር ለማየት አስቤያለሁ ሌላው ምንድን ነው በገና በኢትዮጵያ በሀገራችን ያደረገውን ያለውን አስተዋጽኦ ያለው ፊገር ምንድን ነው የሚለውን ነገር ደግሞ ትንሽ ብናየው። ምክንያቱም በገና ከእስራኤል ነው የመጣው፣ አይደለም ደግሞ ከእስራኤል አልመጣም እዚሁ ኢትዮጵያዊ ነው፣ ኢንዲጂኔስ የሆነ ኖሌጃችን ነው የሚሉ በጣም ብዙ ሰዎች በዚህ ዘመን ተነስተዋል። እንግዲህ አንዳንድ ነገሮችን ለማጥራት ነው። ሌላው የዋናው የተሰበሰብንበት የዘማሪት የትምወርቅ ሙላት የበገና አገልግሎቷ ምን ይመስላል የሚለውን ካየን በኋላ እንደው ከኛ ምን ይጠበቃል ለምንድን ነው የተሰበሰብነው የሚለውን ነገር ጠቆም አድርጎ ለማለፍ ነው። ሳላበዛ ጥቂት ደቂቃ ያህል እንድትታገሱኝ በእግዚአብሔር ፍቅር ጠይቃችኋለሁ። እንግዲህ በገናም በጥቅሉ ያው ቅድም እንዳነሳ ነው በጣም ጥንታዊ እንደሆነ እናውቃለን። ኦሪት ዘፍጥረት ምዕራፍ አራት ብለን ከጠቀስና እስከ ዛሬ የሚደርስ ከሆነ እጅግ በጣም ጥንታዊ ነው። ደግሞ ወደ ሀገራችንም ደግሞ ገብቶ ኢትዮጵያዊ ሆኗል ማለት ነው። እንደው ከዚህ ጋር ተያይዞ ብፁዓን ሊቃነ ጳጳሳትም እንደው ሊቃውንተ ቤተ ክርስቲያን ሁላችሁም እንደምታውቁት በሀገራችን በኢትዮጵያ የመጡ ጥንታዊ የሆኑ መጽሐፍት አሉ። በሀገራችን የሚጠኑ እንደነ መጽሐፍ ሄኖክ ያሉ እንደነ መጽሐፍ ኩፋሌ ያሉ እጅግ በጣም ብዙ መጽሐፍት አሉን። ትልቁ ጥያቄ እነዚህ መጽሐፍት መቼ ነው የገባው? ምክንያቱም ዓለማችን አንዱን ኮንሰፕት ብናነሳ በዓለማችን ላይ ሶስት አይነት መጽሐፍ ሄኖክ እንዳለ ይታወቃል። ዋን ኢኖክ ቱ ኤንድ ስሪ ተብሎ በሶስት ይከፈላል። ሶስት አይነት መጽሐፍ ሄኖካል ዓለም ሁለቱን ለዘመናት ሲያጠናው ይሄ ነው ትክክለኛው መጽሐፍ ሄኖክ እያለ ሲያወጣ ሲያወርድ ቆይቶ እንዶ ከእለታት አንድ ቀን በዚህ በፍልስጤም በአንድ በሙት ባሕር አካባቢ ቁምራን በተባለ ስፍራ ላይ አንድ የፍልስጤም እረኛ ድንጋይ ሲወረውር ማሰሮ ተሰብሮ ያንን ማሰሮ ከፍቶ ሲመለከተው እና ውስጡን ከፍቶ ሲያነበው መጽሐፈ ሄኖክ ጥንታዊ በሂብሪው ቋንቋ የተጻፈ እንደሆነ ያለ እና ብዙ አጥኞች አጥንተው አጥንተው የደረሱበት ምንድነው? አሁን ከቁምራን ውስጥ የተገኘ ከቁምራን ተገኘ ማለት እነዚህ ኢሴንስ የሚባሉ የኢየሩሳሌም ቤተ መቅደስን መፍረስ ያላመኑ ቤተ መቅደሱ በሰባ ዓመተ ምሕረት በጥጦስ አማካኝነት ሲፈርስ እሳት ውስጥ ራሳቸውን የከተቱ ቀናተኞቹ እንደነ ቀናተኞች ስምዖን አይነት የመሳሰሉ ናቸውና እነዚህ ሰዎች ያንን መጽሐፍ ጽፈው እዛ እንዳስቀመጡትና ከኢትዮጵያ መጽሐፍ ኖ ጋር ተመሳሳይ ሲሆን የኢትዮጵያ ሊቃውንት አባቶቻችን መጽሐፍት እንኳን ረጅም ዘመን እንዲቆይ ያደረጉበት ጥውቀት ራሱ እጅግ በጣም የሚጠና ስለሆነ፣ በገናም ከዚህ ጋር ተያይዞ ጥንታዊነቱ ይነገራል እና ከሃይማኖት ጋር ያለው ግንኙነት የመሳሰሉትን እናያለን ማለት ነው። እንግዲህ ዋናው ትልቁ ቁም ነገር እህታችን ዘማሪት የትምወርቅ ሙላት የተሰጣት መክሊት አለ፣ አደራ አለ። ያንን አደራ ተሸክማ ቁጭ ብላ አልተቀመጠችም። እንግዲህ ያው ቀጣይም ደግሞ የምናከብረው በዓል ያው የገብርሄር ስለሆነ መክሊቷን እያተረፈች ነው። አደራዋን ደግሞ እሷም ለትውልዱ እንደ በተሰጣት አገልግሎት ቤተ ክርስቲያን ስታገለግል ቆይታለች እና ለወንድሞቻችን ለእህቶቻችን እያስተማረች ትገኛለች ማለት ነው። እንግዲህ ወደ ሴቶች ስንመጣ በሀገራችን በኢትዮጵያ ሴቶች ያላቸው ቦታ የምታውቁት ነው። እንግዲህ አንድ ዳዊት ግርማ የሚባል 2012 ላይ አንድ የሰራው ጥናታዊ ጽሑፍ እዚህ በአዲስ አበባ ዩኒቨርሲቲ ውስጥ የሚጠናው ምንድን ነው ከዚህ እንስታዊነትን በኢትዮጵያ ፍልስፍና መነጽር ለመመልከት ሞክረዋልና ያ ደግሞ የተመለከተው ሀተታ ዘርዓ ያዕቆብና ሀተታ ወልደ ሕይወትን በማየት ነበርና ጥናቱን 17ኛው መቶ ክፍለ ዘመን ይወስደዋል ራቅ ወዳለ ጊዜ እና በዚያ በእንፍራንዝ አካባቢ በጎንደር ይፈላሰፉ የነበሩ ሰዎች ናቸው። ለሴቶች የነበራ ኢትዮጵያውያን ለሴቶች የነበረንን ቦታ የሚያሳይ ነው እንግዲህ ስለ ፌሚኒዝም እጅግ በጣም ኢትዮጵያውያኖች ምን አይነት እውቀት እንዳለን የሚያሳይ ነው። እንደ መነሻ አድርጎ የሚያየው በዚህ አረጋው ሺባባው የሚባል ሰው 2018 ላይ የሰራው የሁለተኛ ዲግሪ ማሞያ ጥናቱ ላይ በሶስተኛና አራተኛ ክፍል የአማርኛ ቋንቋ መማሪያ መጽሐፍት የሥርዓተ ጾታ ፍትሐዊነትን ፈትሾት ነበረ እና እዛ ላይ የሚመለከተው ሴቶች በጣም ዝቅ ተደርገው ነው የሚ አሁን ኮንቴምፖራሪ የሆነው በዘመናችን ያለው ልክ ፖሊስ ወይም ደግሞ የትራፊክ ፖሊስ፣ ሐኪም፣ ወታደር፣ ኳስ ተጫዋች፣ ሹፌር ምናምን ሲሆን ለወንድ ገጸ ባህሪ ይሰጣል ና አጥኙ የሚያጠናው ሴት ደግሞ ሲሆን ለሴቶች የሚሰጠው ቤት ውስጥ ማገልገል፣ ወጥ መስራት የመሳሰሉትን ይሰጣል እና ሴት እንደ መነሻ የሚያየው ይሄንን ነው። ወንዶች ግን በተሻለ መልኩ ሲሰጥ እናየዋለን። ምንድን ነው በሴቶች የማህበራዊ ኢኮኖሚያዊ ፖለቲካዊ አቅመ ጉልበት እኩላዊ ሱታፊ ላይ ሴቶች ዝቅ የሚደረጉባቸውን የሚገለሉባቸውን የሚበዘበዙባቸውን መንገዶች በመለየት በጣም ለመቃወም ይሞክራል። ያ የሀገራችን በ17ተኛው መቶ ክፍለ ዘመን የነበረው ማለት ነው ምናልባት ጥንታዊ ነግሪክ አስተሳሰቦች አሉ፣ የነ ፕሉቶ የነ አርስቶትል። በዚያ ዘመን የነበረው እንደኛ እንኳን 17ኛው መቶ ክፍለ ዘመን ላይ ነው ወንድና ሴቶች እኩል ነን እያልን የምንናገር። በዚያ እንኳን በነበረው የፍልስፍና እሳቤ ሴቶችን ከወንዶች ጥቂት ዝቅ የሚያደርጉበት ሀሳብ እንደነበረ ይታወቃል። በምዕራቡ ዓለም የኢትዮጵያኑ ፈላስፋዎች ዘመን ተጋሪ የሆኑ በ17ኛ አመት ክፍለ ዘመን ለማለት ነው። ፈላስፋዎች በአባዊ ተጽዕኖ ስለ ፓትሪያርካል በሆነው እንደው በአባት በሆነው መንገድ ብቻ ነበር የሚያስቡት። ግን በሀተታ ዘራይቆብ እና በሀተታ ወልደ ህይወት ማሳያነት ግን ሴቶች ከወንዶች እኩል መሆናቸውን በኢትዮጵያ ውስጥ የተመሰከረ ነገር ነው ማለት ነው። በዚህ አንዱ ከምንደሰትበት አንዱ ትልቁም ነገር ይሄ ነው። ሌላው የኦርቶዶክሳውያን ሴቶች ሚና ቸርኒክ የተባለ አንድ ጥናታዊ ጽሁፍ ያጠናሰው 2016 ላይ በሩሲያ ኦርቶዶክስ ቤተክርስቲያን ውስጥ አሁንም የሴቶች ሚና እኛ እንደምናስበው አይደለም፣ በጣም ዝቅ ተደርገው የሚታዩበትን ነገር ሊያሳይ ይሞክራል። የኛ ግን መጽሐፈ ስነ ፍጥረት አባቶቻችን ሊቃውንተ ቤተክርስቲያን ትርጉም ላይ ሲሰሩ እግዚአብሔር ከአዳም ጎን አንዲትን አጽም ነስቶ ያችን ሄዋንን አድርጎ ከሰጠው በኋላ ለምን ከጎኑ ወሰደ ብለው አባቶቻችን ሀተታውን ሲያትቱ ሚስጥር ሲያራቅቁ ከላይም ወይም ደግሞ ከእግሩ ያልወሰደበት ምክንያት ሴት የበላይም አይደለችም፣ ሴት የበታችም አይደለችም፣ እኩል ናቸው ሲል እግዚአብሔር ከእኩል ቦታ ፈጠረው ብለው የኢትዮጵያ ሊቃውንት አስተምረውናል። እስከዛሬ ድረስ አባቶቻችን የሚያስተምሩት ነው። ይሄ የኦርቶዶክሳዊ ወዝ አንዱ ይሄ ነው። ሌላው በኦርቶዶክሳውያን ቤተ ክርስቲያን ላይ ባባስ የሚባሉ ሴቶች በሩሲያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በስም አጠራራቸው ባባስ የሚባሉ ሰዎች ነበሩ። እግዚአብሔር የለም በተባለበት በነስታሊን ዘመን እነዚህ ሴቶች አያት የሚል ትርጉም ነው ያለው። እና ሴቶች ምን ያደርጋሉ? ልጆቻቸውን ሰብስበው ስለ ኢየሱስ ክርስቶስ ያስተምሯቸዋል። ስለ ኦርቶዶክስ ቤተ ክርስቲያን እጅግ በጣም ያስተምሯቸው ነበር። እና የስታሊንም ዘመን አለፈ። እነዚህ ግን እናቶች። ህጻናትን ሰብስበው በማስተማራቸው ለቤተ ክርስቲያን ጥሩ ትውልድ አትርፈው ነበረ። ሌላው እህታችን እንደምትዘምረው ከኦርቶዶክሳውያን አባቶች መካከል አንዱ ቅዱስ ቄርሎስ ዘኢየሩሳሌም ምንድን ነው የሚለው? ሴቶች ላይቀድሱ ይችላሉ፣ ሴቶች ክህነት ላይሰጣቸው ይችላል፣ ሴቶች ግን በቤተ መቅደሱ ውስጥ ገብተው መዘመር ይችላሉ ብሎ ካቴኪዩመን በሚለው መጽሐፉ ላይ አስተምሮናል ማለት ነው። ሌላው ቅዱስ ዮሐንስ አፈወርቅ ኦሎምፒያ የምትባል በጣም ደብዳቤ ይጽፍላት ነበር። ታስሮም እና ኦሎምፒያስ እጅግ በጣም ጥሩ ሴት ነበረች። የእሷን ተግባር ሲገልጠው ጳጳሳትን ታከብራለች ካህናትን ጠብ ርግፍ ብላ የምታስተናግድ ሴት ነበረች። ባህታውያንን፣ እንግዶችን ትቀበላለች። ደናግላንን፣ መበለቶችን በማገዝ በመንከባከብ ያላመኑ ሴቶች፣ ሰዎችን ወደ ቤተ ክርስቲያን በማምጣት ትልቅ ሚና ትጫወት እንደነበረ ጽፎላታል። እሱም በእስር ቤት ውስጥ ሆኖ ለቤተ ክርስቲያን የሚላከውን መልእክት በዚች በኦሎምፒያስ አማካኝነት ይልክ እንደነበረ ከቤተ ክርስቲያን ታሪክ ማወቅ እንችላለን። አለቃ ኪዳነ ወልድ ክፍሌ ያው በገናን የተረጎሙበት የራሳቸው ትርጉም አለ። ምክንያቱ እሳቸው ኢየሩሳሌምም ደርሰው ስለመጡ ቅርብ ይመስላሉ። ናጌን ይባላል በብራይ ውስጥ ካሉ በኋላ ነዘረ፣ መታ፣ ደረደረ ብለው ነው የተረጎሙት። እንግዲህ በገና በቁሙ መዘመር ማለት ነው ብለው አለቃ ኪዳነ ወልድ ክፍሌ ፈተውታል። ሌላው ትርጉም ደግሞ ከሳቴ ብርሃን የሚባለው ትርጉም ነው። በገና በአስር አውታር ጅማት በገናን ሰራ፣ ቃኘ፣ ደረደረ ድምፅን እያጣራ እያጣቀሰ የነዘረ በገናን በገነ ካሉ በኋላ በገነኞች ወይም በገነኛ ሲል በገናን የሚጫወት ደርዳሪ ተጫዋች የሚል ትርጉም እንዳለው ተናግረዋል ወደ ሀገራችን ወደ ኢትዮጵያ ስንመጣ የሀገራችን የኢትዮጵያ የስልጣኔዋ ውጤት በህገ ልቦኗ አስቀድማ የማመኗ ውጤት ነው ብለው የሚከራከር አንድ ግሩፕ አለ ሁለት አይነት ሀሳብ ነው ያለው ምክንያቱም ቅድም ያነሳ ነው መጽሐፈ ሄኖክ የመጣው በቀዳማዊ ምኒልክ ዘመን ነው ብለው የሚናገሩ ሊቃውንት ቤተ ክርስቲያን እንዳሉት ሁሉ በፈረንጆቹ ደግሞ እንደነ ኤድዋርድ ሊንዶርፍ የመሳሰሉት ጸሐፍት እንዲህ አይነት ሀሳብ ቢያስቀምጡም ከዚያ በፊት የነበረ ነው። ምክንያቱም ንግሥት ሳባ ወደ ሶሎሞን ሂዳ፣ የተናገረችው ቃል እንዲሁ የተራ የማሀይም ቃል ሳይሆን መጽሐፍ ቅዱስን የሚያውቅ ሰው ነው እና ከዚያ በፊት አስቀድሞ መጣ የሚሉ አንድ የሊቃውንት ግሩፕ አለ። ግን ብዙዎች የሚያምኑበት በቀዳማዊ ሚኒሊክ ጊዜ ግዜ ከታቦተ ጽዮን ጋራ አብረው ከመጡት የዜማ የስርዓት አምልኮ ንዋየተ ቅድሳት መጽሐፍት ወዘተ አንድ ሆኖ የመጣ ነው ብለው ሲናገሩ እንሰማቸዋለን። እንግዲህ በሀገራችን አጼ ቴዎድሮስም፣ አጼ ሚኒሊክም እንደ አንዳንድ ጊዜም ደግሞ ነቴ ጌጣይቱም በገና ይደረድሩ ነበረ እየተባለ ይነገራል እንደው መጋቢ ሰብሐት አለሙ አጋም እንደው መጥተዋል ከእሳቸው ከሚደረድሩት እሳቸው እንዴት ይሄን ከየት እንዳመጡት እንግዲህ እሳቸው ይነግሩናል። ግን ከጥንት ሲወርድ ሲዋረድ የመጣ እንደሆነ እናውቃለን። ፈረሱ አባ ታጠቅ እኔ በዜማ እንዳለ እንዳላበላሸው ብዬ ነው እሳቸውም ደግሞ ስላሉ ኮፒራይት እንዳልከሰስ ነው። ፈረሱ አባ ታጠቅ ስሙ ቴዎድሮስ አርባ አርቢ ይሸበራልን እንዲህ ያሉ ይተረጉና ይዘምራሉና ይሄ ከጥንት ጀምሮ ጀግንነትም ታሪክም ባህልም በዚያ ውስጥ ይነገር እንደነበረ እናውቃለን። እኔ መዩ ቱርክም ባይ የምሸሽነኝ ነው እያሉ የመይሳው ካሳ ይዘምሩ እንደነበረ እንግዲህ አንዱ ማሳያችን ነው። ወደ ዘማሪት የትምወርቅ ስንመጣ የበገና አገልግሎቷ እኛ እንግዲህ ኔደኩ በደምግ በእኔ እኔ እንኳን ያወቅኳት በኢቤስ ያን ጊዜ ኢቤስ አልተፈጠረም አለባቸው ተካ ለቤሾው ላይ ነው። እሷ እዛ ስትዘምር የመጀመሪያዋ ሴት ዘማሪ ምናምን ተብላ በበገና ምትዘምር ነበረ። እንግዲህ በገናን በመጠቀም መዝሙር ዘምራለች። እህታችን የተመወርቅ ትምህርትም ታስተምራለች። እነዚህ ቅድም የምታያቸው ሕፃናትን ሰብስባ በገናውን ብቻ ደራደሩን፣ ዜማውን፣ አወጣጡን ብቻ ሳይሆን የምታስተምራቸው እንደው አልፎ አልፎም ሚስጥረ ስላሴ ስላሴ ስንት ናቸው? አንድም ሶስትም ናቸው። እንግዲህ በሀገራችን መምህራን አሉ ማለት ነው። እንደነ ሞሀይ ገላነሽ አይነት ሊቃውንት አሉ። በሀገራችን ሴቶች ሲያስተምሩ እናውቃለን። እንዲህ እያለች እህታችን ደ ሮል ኦፍ ዊሜን ኢን ኦርቶዶክስ ቸርች በኮፕቲክ ኦርቶዶክስ ቤተ ክርስቲያን ላይ አንዱ ታድሮስ ማላቲ የተባሉ ሰው የጻፉት ጽሁፍ ምንድን ነው በዛ በግብጽ ባለችው ስነ መለኮት ትምህርት ቤት ብሉ ኪዳን የምታስተምር ሴት አለች። እኔ ደግሞ አልደረስኩባትም። እነ ወንድሞቼ መምህር በላይ ወልቁ እነ ዶክተር አካለ ወልድ ደርሰውባታል። እብራይ ውስጥ ያስተማረቻቸው ሴት ልጅ እንደሆነች እናውቃለን። አሁነች ኒወዳ ምንድን ነው የሚሉ ቴክ ደ ኦርቶዶክስ አንድ የአንድ ካቶሊካዊ ጳጳስ ሀሳብ ወስደው ነው አፍሪካን ካቶሊክ እንዳደርግላችሁ የአፍሪካን ህጻናት በሙሉ ስጡኝ ነበረ ይሉ ነበረው። እና አንድ ሳይኮሎጂስትም ምንድን ነው ጆሎክ የሚባል ባዶ ናቸው። ህጻናትን የሆነ ክፋትን ከጨመርንባቸው ክፉ ይሆናሉ፣ በጎ ነገርንም ከከተትንባቸው በጎ ይሆናሉ። ስለዚህ ካልቲቬት ማድረግ ነው ገና ህፃናት ሳሉ ይላል። የሀገራችንም ገበሬ እንደሚለው ተጣሞ ያደገ ዛፍ በዛው ጠማማ ሆኖ ይቀራል ብሎ ይናገራሉ እና እንዶ በየት ባህል እንኳን በዘልማድ በእንቁላሉ ጊዜ በቀጣሽኝ የሚል አማርኛ አለ እና ምን ማለት ነው? ገና በልጅነት ሰው የተኮተኮተ ካደገ፣ የኢትዮጵያ ቤተ ክርስቲያን ደግሞ ለህፃናት ቅድስናም ሰጣለች። እንደነ ቅዱስ ቂርቆስ እንደ አባን አበኑብ፣ እንዲህ መሳሰሉት በግብጽ በግሪክ የሚመሰገኑ ቅዱሳን አባቶች አሉ። እንደነ ቅዱስ ሚናስ አይነቱ ማለት ነው። እና ምንድን ነው በገናውን ስንመለከተው፣ አለማችን በማይበል የተመላጭ ናት። ይሄ ሪስክ ኤሪያው ይሄ ቀይ የምንመለከተው እሳት አደጋ ነው። ቀይ መስመር ነው። ከባድ ነው። ትውልዱ በጣም ከባድ ሆኗል። አስቸጋሪ ዘመን ላይ እንዳለን ሁላችን እንረዳለን። እና ወዴት እየሄድን ነው ነው? አሁን ዘመኑ ይሄ የፖለቲካው ፍልስፍና ነው፣ ሀሰተኛ ትርክቱ በኦርቶዶክሳዊት ቤተ ክርስቲያን ላይ የሚቃጣው የሚሰነዘረው ዱላ የመሳሰለ ወዘተርፈ እጅግ በጣም አሰቃቂ እንደሆነ እናውቃለን። ይህን ትውልድ ይዘን እዚህ ሪስክ ውስጥ እንገባለን ወይስ ደግሞ አሻግረነው ወደ መንፈሳዊ ከፍታ እንወስደዋለን ነው አሁን ጥያቄው። እንግዲህ በሁለት ቴንሽኖች መካከል ተወጠረ ነው ማለት ተወጠረናል። እንግዲህ አንዳንድ ትላልቅ ድልድዮች ሲሰሩ እንዲህ ቴንሽን ተወጥሮ ታያላችሁ። ልክ የአባይ ድልድይ እንዲህ የመሰለ ነገር አለው እና ውጥረት ነው ማለት ነው። ሌላው ደግሞ በገናንም ይመስላል እና የትምወርቅ ምን እያደረገች ነው? በገናን በማስተማር ልጆቻችንን ይህን ክፉ ሪስክ እያሳለፈች እንደሆነ ይታየናል ማለት ነው። በእውነተታችን የትምወርቅ ሙላት እግዚአብሔር እንደ ሀሳቧን ለበጎ ያስፈጽምላት። በዓቢይ ጾም አይጨበጨብ። መሰለኝ ይቅርብ። ቀጣይ ደግሞ የምንመለከተው መፍትሄውን መጨረሻ ነው። ጨርሻለው። ሶሉሽኑ መፍትሄው ምንድን ነው የሚል ነው። በዋናነት መፍትሄው ትውልድ ላይ መስራት ነው እና ትውልድ እንግዲህ ህጻናት ላይ መስራት ነው የምትመለከቱት ኦን ኤንድ ኦፍ የምናደርገው ምልክት ነው እና ህጻናትንም ማጥፋትን እንደገና ደግሞ ማብቃትም እንደምንችል እናሳያለን እና ሕፃናት ላይ ነው እነዚህ ማዕከላውያን፣ ወጣቶች ላይ በተለይ አሁን ትውልዱ ተራቁቷል። የተራቆተ ተራራ ነው የሚታየው እና ይህን የተራቆተውን ወጣት ኢትዮጵያዊ ማንነትን ያጣ፣ ክብሩን ያጣውን እንዴት ነው የምንመልሰው የሚል ነው። ሌላው እንግዲህ በአዋቂዎች ላይ አሁን አዋቂዎች የጨለመ መብራት ነው ብላችሁ እንዳታስቡ ግን፣ ምንድን ነው አሁን ብዙዎች ጡረተኛ ይባላል በሀገራችን፣ ጡረተኛ አይደለም እና እነዛ ጡረተኞቹ ምን እየሰሩ ነው እንግዲህ ጋምብሊንግ ይመስላል እዚህ ጋር እና በቀጣዩ ላይ የምንመለከተው አንድ ሀሳብ ይኖራል። ሕፃናትን በጣም እየተንከባከብን ማብቃት ማሻገር እንችላለን። ሪስኩን የመጀመሪያው እንግዲህ ብዙ ነጥቦች አሉ። እነዛን ሁሉ ማንሳት አንችልም ካለን ጊዜ አንጻር የተነሳ ግን ሕፃናትን በጣም እየተንከባከብ ይሄ የሙሴ ሙሴ በዝፍት እንደ በቅጥራን በተለቀለቀ ትንሽዬ ታንኳ ተደርጎ ባህር ላይ ተቀምጦ እስከ ፈርዖን ቤተ መንግስት ደርሷል እና ያች እናትየው ጥሩ አድርጋ ስለሰራችለት የሆነ ዳርቻ ላይ ደርሷል። እና እናቶች ልጆችን አንድ ዳርቻ ላይ ለመድረስ ተል ትልቅ ሚና አላቸው። ቅድስት ይያሉታ ልጇን ጡቷን እያጠባች አንተ ክርስቲያን ነህ ስላለችው ትልቅ ደረጃ ላይ ነው የደረሰው። እና ፈርስት ኢሚዲየት አታችመንት ያላቸው ህፃናት ከእናቶች ጋር ስለሆነ የትሞርቅ ሙላትም ልክ እንደ እናቱና እነዚህ ህፃናትን ያሻገረችልን ይገኛል። በቀጣዩ ደግሞ የወጣቶች ሀሳብ ይሄ በዚህ በኩል የምትመለከቱት የአዱለሰንስ ፔሪድ ነው። ከ11 እስከ 21 ያለው የጉርምስና ወቅት ነው። ይሄ የጉርምስና ወቅት ጠቅለል ሲል ከጋብቻ ውጪ ልጆች የሚወልዱበት ነው። አሁን አሜሪካ ውስጥ የተጠና ጥናት ወደ አንድ ሚሊዮን የሚጠጉ ሴቶች ከጋብቻ ውጭ አርግዘዋል እነዚህ ከ11 እስከ 21 በዚህ ዓመት ያለ ጥናት ማለት ነው እና ከጋብቻ ውጭ ህጻናት እንደዚህ አይነት ነገር ውስጥ ይገባሉ አልኮል የሚጠጡ ብጥብጥ ውስጥ የሚገቡ በመንጋ የሚያስቡ ህጻናት ሌላው ደግሞ ብቸኝነት ራሳቸውን በመስታወት እያዩ ኦቤሲቲ ይመጣል ዝም ብሎ መብላት ደግሞ ተቃራኒ አኔክሽያ ኔርቮሳ የሚባለው ደግሞ መቅጠን በአሜሪካ በሆሊውድ ምናምን ያሉትን አርቲስቶች በማየት ደግሞ እንደነሱ ቀጭ እንሆናለን በማለት መጨረሻቸው በ2016 ዓ ም ታስታውሳላችሁ፣ ብፁዓን አባቶቻችንም ያስታውሳሉ። አዲስ አበባ ላይ በሚገርማችሁ ሁኔታ ራሳቸውን ሱሳይድ የሚያደርጉ የሚያጠፉ ሕፃናት በስተው ነበረ በጣም። እና እንደው ጊዜ ስለሌለ ነው እንጂ እነዚህም በሙሉ መመልከት እንችላለን። ግን ከ11 እስከ 14 ያሉት ከቤተሰብ ቀስ በቀስ ይርቃሉ። ድሮ ልጆቻችሁን እኛን ትምህርት ቤት ስትልኩን ወንዶችም ሴቶችም አንድ ላይ ትምህርት ቤት ይሄዱ ነበረ። ድሮ አይደለም ኋላ፣ ህፃናት ሲማሩ አንድ ላይ ነው የሚሄዱት፣ አንድ ላይ ነው የሚበሉት። ትንሽ ቆየት ሲሉ አስራ አንድ ዓመት ምናም ሲደርሱ ወንዶች ከወንድ ጓደኛ ጋር ብቻ፣ ሴቶች ከሴት እንደዚህ አይነት ነገር ሮል ይለያለው፣ ሚናቸውን ይለያሉ። ሲቆይ ከቤተሰብ ይርቃሉ። ከቤተሰብ ደግሞ የራቀ ሰው ምን አይነት ስብና ሊኖረው ይችላል? ስለዚህ መጥፎ ቦታ ላይ እንዳይወድቅ ሰው እንደሚለው የምትውልበትን ቦታ ንገረኝና ማንነትህ ልንገርህ ይላሉ የሀገራችን ሰዎች። እና ውሎአቸውንም መመዘን ይገባናል። እንግዲህ በቀጣዩ ደግሞ ወጣቶችን ከስጋት ምንጭነት መታደግ ነው። ረጅም ነጥቡ ወደፊት አንድ ወደፊት ወጣቶችን ከስጋት ምንጭነት ለመታደግ እህታችን ዘማሪት የትምወርቅ እንግዲህ የምታስጠናቸው ህፃናትንም ነው። አዶለሰንስ ፔሪድ ላይ ያሉ ከ11 እስከ 21 ያሉትን ነው። ኢመርጂንግ አደልትሁድ የሚባል መጥቷል ዘመኑ ደግሞ ምክንያቱ ረጅም ሰዓት ነው የሚማሩት። ሰማይ እንዲት ቤት ናቸው ወይ ስራ አይገቡ፣ ስራ ቢገቡም ከቤተሰብ ሸክም ላይ አይወጡ። የሚከፈላቸው ደግሞ ጸጉር ከመቆረጠና ቅባት ከመግዛት ውጪ ብዙ የሚጠቅማቸው አይደለም። እስከ 30 ዓመት ድረስ ኢመርጂንግ አደልትሁድ ተብሎ አሁን ሳይኮሎጂስቶቹ ረዘም አርገውታል ድሮ አደልት የሚባለው ከሀያ ዓመት ይባል ነበረ አሁን ከሰላሳ 30 ጀምሯል ማለት ነው ምክንያቱም አሁንም ሸክም ሆኗል 25 ዓመት 28 ዓመት አላገቡም ብዙዎች አያገቡም አደለም እኛም ተጎትጉተን ነው ያገባው በግድ አግብተ ብለን ማለት ነው እና ምንድነው ከኛ ምን ይጠበቃል የመጨረሻው ሀሳብ ነው አንደኛ አፕሪሼት ማድረግ ነው ማድረግ ነው እህታችን ዘማሪት የትሞርቅ በዚህ አቅመዋ በዚህ ሰዓት ሰው በሚሯሯጥበት ኑሮ ተወደደብኝ እንደዚህ እንደዚህ በሚልበት የራሱ ኔት የሚያሳድድበት ሰዓት ሁሉ ነገር ትታ ይህን ስራ በመስራቱ አንደኛ ማድነቅ ይገባናል። ሁለተኛው ሰፖርት ማድረግ በጣም መደገፍ አለብን። እና የድጋፍ አይነቶቹን በኋላ በጣም በሰፊው የምንረዳ ይመስለኛል። የምንደግፍባቸው ብዙ መንገዶች አሉ። አሁን እኔ ያየሁት ትምህርት የምታስተምረው በራሷ ወጪ እዛ ቤቷ ላይ አንድም ተማሪ ገንዘብ ስታስከፍል አላየሁም። እንግዲህ ከዚህ በኋላ እንደምታደረግ አላቅም፣ ግን እዛ በነፃ ነው የምታስተምረው። ጊዜዋን ትሰዋለች፣ ቤቷን ራሱ ለበገና መማሪያ ያደርገዋለች ማለት ነው። ስለዚህ በምን አይነት ሰፖርት ነው የሚያስፈልጋት? ገንዘብ ነው የሚያስፈልጋት? ቦታ መግዛት ነው ወይ ማመቻቸት ነው ምንድን ነው የሚለውን እናየዋለን። ሌላው እኛም ደግሞ በገናን መማር ያለብን ይመስል እንደ ጀግኖቹ የሀገራችን አባቶች፣ እንደ ነገስታቱ፣ እንደ ሊቃውንቱ፣ እንደ ጥንት ሰዎች በገናን መደርደር መማርን ሌላው እሷ የምታደርገውን እኛም ማድረግ ይገባ ትራንስሚት ማድረግ ነው። የበገናን ባህል ለትውልድ ማስተላለፍ አለብን። ሌሎች በገና ለየት የሚያደርገው በዘፈን ላይ እንኳን አንድ ቀን ሰምተነው አናቅን። መሰንቆን፣ ክራርን እንኳን ወደ ዘፈን ውስጥ ዋሽንት ሲገባ እናያለን እና በገና የዝማሪ የምንመሰጥበት መሰጥበት ከዚህ መጽሐፈ መነኮሳት ላይ ባለው እንደ ወደ አስረኛው ማርግ ማርግ ላይ እንደ በተመስጦ ወደዛ የሚያደርሰን አይነት ነገር ነው የሚመስለውና እኛም ከእሷ ጋር በዚህ እኛ እንኳን ባናስተምር እኛ ባናስተላልፍ እሷን በመደገፍ አፕሪሼት በማድረግ የሥራው ተባባሪ መሆን እንችላለን። ስለዚህ የሀገርን ባህል የበገናን ባህል በመጠቀም ለትውልድ በማስተላለፍ የእህታችን የዘማሪት የትምወርቅን ፈለግ መከተል እንችላለን ብዬ አስባለሁ። ሰዓታችሁን ብፅዋና በው ሊቃ ነባባ ሰዓት ሊቃውንተ ቤተ ክርስቲያን ሁላችሁም እዚህ ጉባኤ ታዳሚዎች አላስፈላጊ በሆነ መልኩ ረጅም ሰዓት ስለወሰድኩባችሁ በትህትና ይቅርታ ጠይቃለሁ። አመሰግናለሁ። እግዚአብሔር ይስጠልኝ።